ሰላም ሰላም፣ እንዴት ናችሁ? ውድ ፀሐይ ቤተሰቦች፣ ዛሬ ደግሞ በሌላ ጉዳይ ብቅ ብያለሁኝ። እስኪ እመቤታችን ናት፣ የሙስሊሞች ኢድ አል ፈጥር በዓል ነው። ለሁሉም ለክርስቲያኖችም፣ ለወርሃዊ መብርሃንም በዓል እንኳን አደረሳችሁ ብያለው። ለሙስሊሞችም እንኳን ኢድ አል ፈጥር በዓል አደረሳችሁ እንኳን ቆማችሁ ተፈታላችሁ ብያለሁኝ። በያላችሁበት ይድረሳችሁ። ባለፈ መጀመሪያ ቀን ሲጀምር የሆነ በጎ አድራጎት ነው የሚሰራበት ብዬ ተናገር ያለሁ እስካሁንም የቆየውት እስኪ ነገሮች የሚስተካከሉ ከሆነ ብዬ ነው። ግን ቢስተካከሉም ባይስተካከሉም እስኪ ዛሬ ከራሴ ልጀምረው እና ምን ያክል ነው ሰው ይህን ነገር ተረድቶ እንትን የሚልልኝ የሚለውን አስቤዋለሁ። ይህም በገንዘብ ደረጃ እንኳን ባለረዳ ሸር ሰብስክራይብ እንትኑ ከበዛ ያን ያክል ሰው ካየልኝ እነዚያኞች እንድረዱ የምፈልጋቸው ሰዎች ይረዱልኛል ማለት ነው ብዬ ስለማስብ ማለት ነው። እና ወደ እኔ ታሪክ ስመጣላችሁ እኔ ገጠር ነበር የምኖረው እና ልጄ ላስተምር ነው ከተማ የገባሁት። መስማትና መናገር የማይችል ልጅ አለኝ። ይህ መስማትና መናገር የማይችለው ልጄ እስከ አራት አምስት ዓመቱ አየሁት አይችልም። ጸበልም ሕክምናም በምችለው መልኩ ሞከርኩኝ ግን አልቻለም። ክሊኒክ ነበር እንስሳት ህክምና የምሰራው ዘግቼው፣ አማራጭ ወደ ከተማ ነው የገባሁት፣ ወደ አዲስ አበባ። ለምን ልጄ መማር አለበት የሚለው፣ ምክንያቱም አንዳንዴ ገጠር ሁነን የራሳችንን ምቾት እናስባለን። ያንን ልጅ እየገደል ነው ያለ ነው። ያንዴ ሞት ሳይሆን እድሜ ልኩን እንደተገደለ ነው የሚኖረው። ከሰው ጋር መግባባት አይችሉም። ከማህበረሰቡ ተገልሎ ነው የሚኖረው የእኔ ልጅ ቡድን ነው ምናምን ምናምን ይሄ የእርግማን ማን ነው ምናምን ብለን የምናስበው ነገር አለ እሱን ማስወገድ አለብን ብዬ ስለማስብ እኔ ደግሞ ስጦታዬ ነው በቃ ከእግዚአብሔር ትችያለሽ ተብሎ ነው የሰጠኝ ስለዚህ ልጄን ማብቃት አለብኝ ብዬ ነው የማስበው እንዴት ትችያለሽ ካለኝ ይችላለሁ ከኔ በላይ ማድረግ ይችላለሁ ብዬ ነው ያን ስላሰብኩኝ ኢቭን ቤተሰብ ራሱ ሰላም ማከስ ስላለ ብዬ ነው እሱን ብቻ የመጣሁት ስመጥቼ ግን ጥሩ ቶሎ አስተካክዬ ዓመት በዓል ማለው ጊዜ ልጅ አምጥቼው አሁን እየተማረ ነው፣ እግዚአብሔር ይመስገን የተስተካከለ ትምህርት ቤት ገብቶ የምልክት ቋንቋ ይማራል። ኢቨን እኔም ታምር የሶስት ወር ኮርስ ጨርሻለሁ። ሁለተኛ ኮርስ ይቀረኛል ገና አማረዋለሁኝ። እግዚአብሔር ይመስገን አሁን መግባባት ይችለናል። ከልጅ ጋር ብሮም ቢሆን እንግባባለን። በርግጥ እናትና ልጅ ሳይግባባ መኖር አይችልም በምንም መልኩ። ሁነን ተግባብተ ተግባብ ከእናምንኖረው እስካሁን የሚረዳል እሱ እየተግባባንልን አሁን ደግሞ በተሻለ መልኩ ለማስጠናትም ይሁን ለምንም ይሁን አንድ ነገር ብቻ ከተከተልን ማውጣት እንችላለን ልጁ ያው። ግን እንደዚህ ስትሆኑ እንኳን ከተማ ላይ ይቅርና ገጠር ላይ ለሰው ጥለሽ አትሄጂም። ልጅ ካለብሽ ከባድ ነው የሚሆነው። ለሁሉም እናት ከባድ ነው። እውነቱን እንነጋገር ከተባለ ማመንም ማንችል በት ጊዜ ነው። የኔ ልጅ ያወራል በተስፋ የምንጠብቅ ብዙ እናቶች አለን። አስር ዓመት ሆኖት ስምንት ዘጠኝ ዓመት ኖት፣ እኔም እንደዛ ነበርኩኝ የሆነ ቀን ያወራል ብዬ ነበር ማምነው፣ ግን አልሆነም። ጊዜው ማሳለፍ የለብንም ሁላችንም እናቶች ብዬ ስለማስብ ነው። እኔ እናቶች እንድረዱ የፈለኩት በምን መልኩ መሰላቸው? ብዙዎች እናቶችን ሳይ ጸበል ቦታ የሚሆን ምንም ቦታ ይሁን ምንም ቦታ በልጅ ምክንያት የሚወረዳለ እንደገናም ደግሞ መጀመሪያውንም አኗኗራቸው በጣም ዝቅተኛ የሆኑ እናቶች ናቸው። በተለይ አዲስ አበባ ላይ የቀን ስራ የሚሰሩ እናቶች፣ የሰው ቤት ለሰው ቤት ልብስ የሚያጥቡ እናቶች፣ ኦቲዝም ልጅ ያላቸው መስማትና መናገር የማይችል ልጅ አላቸው። ያን ያንን እንስሳ እየበለጠ ያምናለኝ። የእውነቱን እንነጋገር ከተባለ አዲስ አበባ ላይ ኑረህ የቀን ስራ እየሰራ ያንን ልጅ እኔ የማውቃት አንድ እናት አለች ልጇን ሰው ቤት ስትሰራ ልጅ ይዘሽ እንዳመጭ እየተባለች ልጅቱ ተጠልታ ኦቲዝም ስላለባት ብቻ እቤት ዘግታባት የምትሄድ እና ታውቃለሁ። እና ያንዳንድን ስናይ ከልክ በላይ ያማልእንደ ከልክ በላይ ከኔ በላይ እነሱ ያማነነትን ስንነጋገር ከተባለ ይረዱልኛል ብዬ እኔ ሪከርድ አረጋቸው ነበረ ከዓመት በፊት እና በጣም ብዙዎች እናቶች በምን ምክንያት ነው እንደዚህ የሆነ ብሽ ልጅሽ እያልኩ ሪከርድ አረጋቸዋለሁ ለምን ዶክመንታሪ ፊልም እንድሰራ ፈልጌ ነበር ተምር ያለው ቲያትርና አርት ምሽካ ፕሮዳክሽን ካወቃቸዋት ማሌት ሰለሞን ጋር የሆነ ኮርስ እጅ ያለው ካመጣው በኋላ ስኪልን ማለት ነው ወደ አርት የምገባ ከሆነ ብዬ ስላሰብኩኝ ማለት ነው እና በዛን ታይም ቶሎ ነው ለሷ ራሱ ያስረዳዋት ነበረ እኔ አርት መስራት አይደለም ፈልገው ሺ ስራው ከተመቼ ልሰራ እችላለሁ ግን ማየ- እንዲህ አይነት ታሪክ አለ ከኔ ጀምሮ እኔ አሁን በእርግዝና ሰዓት በነበረ ኬዝ ነው ልጅን እንዲያረኩ ስለዚህ ይህንን ኬዝ ሁሉችም እናቶች እንዲያውቁት ይፈልጋለሁ። በተለይ ገና ወጣቶቹ ተጠንቅቀው ልጆቻቸውን ጤነኛ እንዲያደርጉ ከተከሰተ ዘንድ ደግሞ አምነው ተቀብለው ሕክምና መሞከር ግድ ነው። ሰውነት ግን ካልተቻለ አምኖ ተቀብሎ ልክ እንደ ጤነኛ ልጅ ከሶስት አመቱ ጀምሮ ኬጅ ገብቶ ከዛ ከኬጅ ትልቅ ደረጃ የሚደርስበት ነገር እንዲፈጠር የሚለውን ነገር ነበረ አስቤ የነበረው። ተጽፎ ወደ ፊልም ሳይቀየር ብዙ ጊዜ ሆነው ኖርማሊ ደግሞ እንደገና የሆነ እንትንም እንሰራዋለን ምናምን ይሉኝና እንደገና ብሩ ሲያዩት ይህ አትራፊ አይደለም የመጓራው ስራ ነው ምናም ብለው ስለሚያስቡ ወደ ኋላ ይሉብኛል። ይሽ ደረስኩኝ ግን የኔ መድኃኒዓለም የተመሰገነ ይሁን። አሁን ደግሞ ብራዘር ትንሽ ወንድሜ ዚ ጋር ነበር አዲስ አበባ አብሮኝ የሚኖረው። እስኪ እንደምንም ብለን ዩትዩብ ክፈች ብሎ ዩትዩብ ከፍቶልኛል። ገዝቶ የሰራ ዩትዩብ ነው። ሞኔታይዝ ሆኗል ግን ገና የሞንታዥ እንትኑ አልመጣም። አስር ዶላር መሰለኝ ሄዳለበት አለኝ የሚቀይረው ልጅ። እሱሱን እንግዲህ እየሰራንም ምንም እያልን ያልቅ ይሆናል ብዬ አስባለሁ። ተከታይ በበዛ ቁጥር ደግሞ ወደ ፊልሙ እገባለሁ ብዬ አስባለሁ። አጋዥም ላገኝ እችላለሁ። እናንተ እርዳታ ያስፈልገኛል፣ መታገዝ አለብኝ። ስኖሮም ገና የወረደ ኗኗር ነው ምኖረው ገና ነኝ፣ ምንም የለኝም። በእርግጥ እግዚአብሔር ይመስገን ጀማ ብለ ማጠጣ ውስጥ ቤተሰብ የሚያግዘኝ በተቻለው መጠን፣ ከዛም ከዛም ሁሉም ሰው ስለሚያግዘኝም እኔም ተፍጨርጭር ያገኘትን ስራ ስለምሰራ እኔ ደህና ነኝ። ግን ከኔ የባሱ የሚታገዙ በጣም ብዙ ሰዎች አሉ። የምናግዛቸው በምን መልኩ ነው የሚለውን ቀጣይ ሳምንት እሑድ ነው አቀርባቸዋለሁ ብዬ ያሰብኩት። እነሱን ደግሞ ቀጥታ ኢንተርቪው ያደረግላችሁ እና ከኢንተርቪው በኋላ አካውንትና ስልካቸውን አስቀምጬላችሁ ነው የሚሄደው። የብለር ምናምን የሚባለውን ነገር አይደለም የመሰራው። ትክክል የሚያስራ ነው የምሰራው። እነሱም ፊታቸውን በደንብ እየታየ እስከ ልጆቻቸው ነው የማቀርብላችሁ። ምን አይነት ህይወት እንደሚኖሩ እስከ ቤታቸው ነው የምቀርጽላችሁ። ከዛም በኋላ አካውንትና ስልካቸውን አስቀምጬ ነው ማልፈው። እንደዚህ አይነት ስራ ነው እኔ መስራት የሚፈልገው በሳምንት አንድ ቀን። ከዛም በኋላ ያለውን በየሶስት ቀኑ ማዴ አለች። ማዴ በጣም በሰፊው ነው ያስፋት። አስቀጥላታለሁ እና እንግዲህ ወገን ዘመዶቼ አግዙኝ ነው የምለው። እኔም መታገዝ እፈልጋለሁ። ሌላውም ሰው ግን በገንዘብ ማገዝ የማችሉ ሰዎች ደግሞ በምን ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ። ሜሴጅ ጻፉልኝ፣ ነው ያነባለሁ። ችግር የለብኝም፣ እግዚአብሔር ይመስገን። በእሱ መመላለስ እንችላለን። ስልክ ከፈለጋችሁም ምልክላችኋለሁ፣ በጽፋችሁ አሳውቁኝ። እወዳችኋለሁ። አመሰግናችኋለሁ። አገራችንን እግዚአብሔር ይጠብቅልን።